ብዬ ላውራላችሁ ስለ ሀይሚ በጣም እኔ እንጃ እኔ ኧረ በስመ አብ ምን አይነት ሊነሽ ግን ሀይሚ ምንድን ነው ይሄ ምን ምን ልሁን ነው ቆይ ምንድን ነው እንደዚህ መሆን በመጀመሪያ ወሬዬን ሳልጀምር አንድ ነገር ልንገራችሁ በጣም ዛሬ ሀይሚ በጣም በጣም በጣም በጣም በጣም በጣም ምን ብዬ ለንገራችሁ? በጣም በቃ እኔ እንጃ እኔ ምን ምን ብዬ ላውራላችሁ ስለ ሀይሜ በጣም እኔ እንጃ እኔ። እረ በስመ አብ ምን አይነት ሊነሽ ግን! ሀይሜ ምንድነው ይሄ? ምን ምን ምን ልሁን ነው ቆይ፣ ምንድነው እንደዚህ መሆን? እንዴ ቆይ አይደብርሽም እንዴ አንቺ? ምንድነው ችግርሽ? ምንድነው ይሄ ውበት? ማርያምን፣ ዛሬ በጣም ነው የምታምረው። እረ በስመ አብ ውበት? በጣም በጣም ቆንጆ ቆንጆ ከመጀመሪያ ውበቷን ላድንቅ ብዬ ነው፣ ለእናንተ ለማስደንገጥ ነው። ምን ያልኩት ማለት ነው። እና ሀይሚዬ ዛሬ ስማርት ዩ አር ስማርት አይስዌር ቱ ጋድ ዩ አር ስማርት በጣም ነው የምታምሪ። ቆንጆ ነች ነው የመጣሹ ዛሬ። ሊፕስቲክሽ ያምራል፣ የጸጉርሽ ስታይል ያምራል። ኤቭሪቲንግ ቆንጆ ነች ነው የመጣሹ። እና ወደ ቪዲዮችን ወደ ነገራችን ስንገባ ሀይሚዬ ብሩኬ ላዝም ይቆጣጠርሻል። የታ አዲስ አበባ እኮ ነው ያለሽው። ይቆጣጠርሻል። የፈለገ ይሁን ይቆጣጠርሻል። ደግሞ ሰው የሚወደውን ሰው የሚያፈቅረውን ሰው የራሱ የሆነውን ሰው ነው የሚቆጣጠረው ቢቆጣጠርሽም ማለት ነው። እና አንቺ ስለሚወድሽ ስለሚያፈቅርሽ ነው የሚቆጣጠርሽ የኔ ማር የኔ ፍቅር። እና ደግሞ ማሳለፍ የሚባል ነገር በመሀላችሁ መኖር አለበት። ሁለታችሁም የሆነ ቱግ የሚያደርጋችሁ ነገር አለ። አሁን ሻንጣ እንኳን ሻንጣ ካያችሁ ሻንጣ እንኳን ለመያዝ ይጣላሉ። በሻንጣ እንኳን ይጨቃጨቃሉ። ይውላችሁ ይሄ ምንድን ነው? ልጅነትን ነው የሚያተኩሩ፣ ልጅነት ስላለባቸው የመቻቻል አቅም የላቸውም። ገብቷችኋል? ግን ግዴታ መቻቻል አለባችሁ፣ መቻቻል አለባችሁ። አሁን ይሄውላችሁ፣ እኔ ትናንትና ነው ይህን ነገር ጭምጭምታ ሰምቻለሁ። ግን ምንድን ነው ሳላጣራ ልናገርም ብዬ ነው እንጂ ፈርቼ ነው እንጂ ቤተሰብ ልናገር ነበር። ምን መሰላችሁ? ዚ የጸቡ መንስኤ ይመስለኛል፣ ሀይሚና ብሩኬ ሀይሚ ከጓደኞቿ ጋራ ትዝናና ትወጣለች መሰለኝ። ያው ጓደኞች አይደሉ ሻይ ቡና ምናምን ሊባባሉ። ቡራ ደግሞ አልተመቸውም መሰለኝ፣ አልተመቸውም። በዚህ ምክንያት አቲጂ ይሄዳለሁ ነው ጭቅጭቃቸው ማለት ነው። እንደሰማሁት ከሆነ አቲጂ ይሄዳለሁ፣ አቲጂ ይሄዳለሁ። በቃ ምንድን ነው የራሳቸው የሆነ ሰው ሲሆን ትቆጣጠራላቸው። አቴጂም በቃ አቴጂም ካልኩ አቴጂም ነው በቃ። ይሄ ነው ያን የጸባቸው መንስኤ ይሄን ነው የሰማሁትም እኔ ሲያወሩ የሰማሁትም ይሄን ነው። ግን ምንድን ነው መጀመሪያ ይጣራ። ተጣልተዋል ብዬ እንኳን እዚህ ጋር ብናገር የሆነ ነገር ደም ቢፈጠርስ ብዬ ፈራሁኝ እንጂ ቤተሰብ። ይሄ ነው ጭቅጭቃቸው ማለት ነው። አዎ መጨቃጨቅ ያለ ነው በፍቅረኛሞች መሀል። ቅድም ነግሬያቸዋለሁ፣ መጨቃጨቅ ያለ ነው። ማንኛውም ሰው ይጣላል፣ ይታረቃል። እና እነዚህ ልጆች በጣም ፍቅር ውስጣቸው ስላለ፣ በጣም ስለሚዋደዱ ነው የሚጨቃጨቁት። ገብቷቸል። በጣም ሰው የሚዋደድ ሰው የሚፋቀር ሰው ይጨቃጨቃል። ግን ምንድን ነው መቻቻል የሚባል ነገር አለ። አንድ ሰው ኃይል ካለ አንድ ሰው ደግሞ ቀዝቀዝ ማለት አለበት። አሁን እነዚህ ምንድን ነው ወጣት ኃይል ስለሆኑ ኃይሉ ወጣትነት ስላለ ሁለቱም ምንድን ነው የመጨቃጨቅ ኃይል አለ፣ በቃ መሀላቸው ላይ ማለት ነው እና ይሄን መጨቃጨቁን ቢያንስ እንኳን ሴት ነች ደግሞ ማብረድ ያለባት ወንድ ልጅ ኃይለኛ ከሆነ ሴት ነች ወንድን ማስተካከል ያለባት። ሀይሚዬ አንቺ ቡራን ማስተካከል ያለብሽ አንቺ ነሽ። ሀይሚዬ እኔ ፍቅር አንቺ ነሽ ማስተካከል ያለብሽ። ቡራ የሚመለስ ልጅ ነው። በጣም ጥሩ ልጅ ነው። በጣም አንቺም ባይወድሽ ባያፈቅርሽ ዱባይ ድረስ ይዞች ይሄዳል። ዱባይ ድረስ ይዞ ሄዳል። ስለሚተማመንብሽ ስለሚኮራብሽ ነው ይዞ ሄዶ፣ ስለዚህ ምንድነው ወንድ ልጅን ምታስተካክሎ ሴት ነች። ስለዚህ ሃይሜ ደሞ ምንድነው ቡራን ማስተካከል ያለባት ሃይሜ ነች። እና እኔ በጣም ነው የደነገጥኩት። ይሄ መጀመሪያ ቪዲዮን ሳው በጣም ደነገጥኩኝ። እግዚአብሔር ነው ብላችሁ በጣም ነው ልቤ ስንጥቅን ያለው። ደሞ ምን ሊጀመን ነው ደሞ ምንድነው ብዬ በቃ በጣም ተናድጄ ነበር። ግን ያው ቡራዬም ረጋ ብሎ ያው ሻንጣዋን ይዞ ይዟት ሄደ ማለት ነው። በዚህ እንኳ የሚጨቃጨቁ ልጆች ናቸው። እና ጠላት ደስ አይበለው። እኔ በመሀላችሁ ጠላት ደስ ይለዋል። እናንተ ስትጨቃጭቁ ጠላት ደስ ይለዋል። ስለዚህ እናንተ እንደ ብትጣሉ ብትጣሉ እንኳን እዛ በካሜራ ላይ ሳታመጡ ብትጨርሱ ደስ ይለናል። እኛ እንድትጣሉ አንፈልግም። ባለፈው በቀደመው በፍቅር ስትመጡ እንዲደስ ይል ነበር። ስለዚህ ሀይሜና ብሩኬ ምንድን ነው አልበገርነት መሀላቸው ላይ አለ። አልበገርም። እኔንኛ ኃይለኛ እኔንኛ ኃይለኛ እኔን መቆጣጠር የለብኝም ምናምን ነው። ሀይሚን ብሩኬን መቆጣጠር አለባት፣ ብሩኬም ሀይሚን መቆጣጠር አለባቸው። እናንተ አንደኛ አዲስ አበባ ነው ያላችሁት። በጣም ሀይሚዬ፣ በጣም የሴት ጓደኛ በጣም በጣም፣ በአሁን ሰዓት ከባር ናቸው በጣም ከባድ ናቸው። ጓደኛ ብለሽ የቀረብሻቸው ሌላ ነገር ሊያደርጉሽ ይችላሉ። አንደኛ አንቺ ታዋቂ ነሽ፣ ሁለተኛ ነገር ደግሞ ዩቱበር ነሽ። ሰው ብዙ ያቅሻል። አንቺን አታለ ወስዶ የሆን ነገር ሊያደርጉሽ ይችላሉ። ብር አላት ብሎ የሆን ነገር ሊያስደርጉሽ ይችላሉ። ስለዚህ ምንድን ነው ብሩኬ ስለሚፈራልሽ ነው። ብሩኬ ባይፈራልሽ ኖሮ እንደዚ ያደረግ፣ ስለሚፈራልሽ ነው የሚቆጣጠርሽ። ብሩኬም አንተ እሷ የምትቆጣጠር ስለምትፈራል ስለሆነ መተጋገዝ አለባችሁ መተጋገዝ አለባችሁ። በቃ መጣላት የለባችሁም እና እኔ እግዚአብሔርን ነው ምላችሁ ዛሬ ሁላችንም በጣም ነው የደነገጥ ነው። እግዚአብሔር ነው። እኔ እንደኔ ሁላችሁም ደንግጣችሁ አላቃለሁ። በጣም ብዙ ልጆች ዛሬ አስባቸዋል። በጣም የመዳም ቅመሞች ዛሬ በጣም በጣም ብዙ ልጆች ናቸው። ስለ እነ ሃይሚና ስለ እነ ብሩኬ ስታስቡ የነበረ እንደውም እንድትረጋጉ ብዬ ቅድም ቪዲዮ ሰርቼ ነበር። ለምን እንድትረጋጉ ብዬ ነው እንጂ እኔ ማርያምን ምንም እንትናለም። ግን ብዙ ወሬ ስሰማ በጣም ብዙ የሚያስጠላ የሚያስጠላ ወሬዎችን ስሰማ እንድትረጋጉ ብዬ ነበር። ጠዋት ቅድም የሰራሁት ቪዲዮ ማለት ነው። ቤተሰቦችዬ እ ካሁን በኋላ ጸብም ነገ ግዴ አናቅም፣ ምን እንደሚፈጠር በእነሱ መሀል ያልተማመንም። በጣም ነው ምፈራው ምን እንደሚፈጠር አናቅም። ብቻ እግዚአብሔር ሰላሙን ያወርደ ነው የምንለው። በተረፈ ቤተሰቦች ይወዳቸዋለሁ፣ አከብራቸዋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው።